ጤና ይስጥልኝ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን ዋና ዋናዎቹን በቅድሚያም ጠቅላይ ሚኒስትሩ በአማራ ክልል እያደረጉት ያለውን ጦርነት በተመለከተ በፓርላማ ማብራሪያ በሚያቀርቡበት ተመሳሳይ ወቅት የድሮን ጥቃት በክልሉ ተፈጸመም። በበርካታ አካባቢዎች ዛሬ ሙጋዎች ሲደረጉ የዋሉ ሲሆን ሰብአዊ ጉዳቱን በመቶዎች የሚቆጠር እንደሆነ ነው የተነገረው። የመከላከያ ሰራዊቱም ኮማንዶ ስምሪት የወሰደበትን ዘመቻ ማድረጉንና በሁመር አካባቢም ለፋኖ ኃይሎች ሊሸጋገር ነበር ያለውን ጦር መሳሪያ መያዙን ነው ያሳወቀው። ዝርዝሩ ተዘጋጅቷል። የብልጽግናውን ፕሬዚደንት በተመለከተ በመንግስት የመገናኛ ብዙሃን የማህበራዊ ሚዲያ ገጾች አስተያየት መስጫ ስር ትችት የሚጽፉ ሰዎች እንዲወገዱ የተሰጠው ትእዛዝ ሲፈጸም አለም ጠቅላይ ሚኒስትር አብይ በፓርላማ ንግግር ከማድረጋቸው አስቀድሞ ለፕሮፓጋንዳ ሰራተኞቻቸው በጽህፈት ቤታቸው በኩል ያከፋፈሉት ትእዛዝ የጠቅላይ ሚኒስትሩ ማብራሪያዎች በቀጥታ በሚሰራጩባቸው ሚዲያዎች ስር የሚለጠፉና የሚሰረዙ ጽሁፎችን የያዘ ነው። እንቃኘዋለን። የኦሮሞ ነጻነት ሰራዊት የብልጽግናው አገዛዝ ደመሰስኩ ስላለው ሰሞንኛ መግለጫ ምላሽ ሰጥቷል። መንግስት ነኝ የሚል ኃይል የሀገሩን ወጣት ደመሰስኩ ማረኩ በማለት የሚመጣ መረጋጋትና ሰላም የለም ሲሉ ደግሞ አመራሩ ተናግሯል። ሰሙት አላችሁም? የትግራይ የፖለቲካ ኃይሎች የፌደራል መንግስቱ ለትግራይ ህዝብ ችግር መፍትሄ ያመጣል ብለው ማሰብ እንዲያቆሙ ፓርቲው ጠየቅም። የብርሃኑ ነጋሶች ደግሞ በፓርላማ የፌደራል መንግስቱ በትግራይ ክልል እርምጃ እንዲወስድ ጠይቀዋል። ይህንንም ይዘናል። እስራኤል በጋዛ የምድር ላይ ዘመቻዎችን እያከናወነች ትገኛለች። ከሰሞኑ ከ430 በላይ ሰዎች የተገደሉበት የአየር ድብደባ መፈጸሟም ይታወሳል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩም እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ጊዜ ይሆንላችሁ። ጠቅላይ ሚኒስትሩ በአማራ ክልል እያደረጉት ያለውን ጦርነት በተመለከተ በፓርላማ እየተናገሩ በነበረበት ተመሳሳይ ወቅት በክልሉ የድሮን ጥቃት ተፈጸመም። በበርካታ አካባቢዎች ዛሬ ውጊያዎች ሲደረጉ የዋሉ ሲሆን ሰብአዊ ጉዳቱን በመቶዎች የሚቆጠር እንደሆነ ነው የተነገረው። የመከላከያ ሰራዊቱ ኮማንዶ ስምሪት የወሰደበትን ዘመቻ ማከናወኑንና ሁመራ አካባቢ ምለፋኖ ኃይሎች ሊሸጋገር ነበር ሲል የገለጸውን የጦር መሳሪያ መያዙን ነው ያሳወቀም። የብልጽግናው ፕሬዚደንት ዐቢይ አህመድ የዛሬ የፓርላማ ውሎ በተለይም የአማራን ህዝብ ኋላ ቀር ደንቆሮ በሚሉ አገላለጾች እየጠቀሱ ሲሰድቡ ነው የዋሉት ከዚህ ማህበረሰብ የወጡ ወጣቶችን በጅብ ቆዳ የሚያምኑ እንደሆኑ አድርገው ሲገልጹም ነው የተሰሙት ይህን የፓርላማ ንግግራቸውን በሚያሰሙበት ተመሳሳይ እለት እኩል ቀን ላይ በክልሉ ያሰማሩት ድሮን ጥቃት ፈጽሟል በጃዊ ጃሂማላ በተባለ ስፍራ አንድ ጥራጥሬ ጭኖ ነበር በተባለ ተሽከርካሪ ላይ በተፈጸመ በዚህ የድሮን ጥቃት በትንሹ አራት ሰዎች ላይ ጉዳት መድረሱም ነው የተሰማው ዛሬ በፓርላማ የሰላማዊ ጠቅላይ ሚኒስትሩ በብስጭት እንዲናገሩ ያስገደሉ ጥያቄዎችን ሲያቀርቡ የተሰሙት የባህር ዳር ተወካይ ደሳሌ ጫኔን በተመለከተም የብልጽግናው ፕሬዚደንት ምላሽ በሚሰጡበት ተመሳሳይ ጊዜም ከሳቸው ከተማ ቅርብ ርቀት ባሉት እንደ መሸንት ናገር ጨጭ ባሉ አካባቢዎችም ጠንካራ ውጊያ ይደረግ ነበርም። በዚሁ በጎጃም ቀጠና እንደ ደጋዳሞት ፈረስ ቤት፣ ጅጋ፣ ቲሊሊ፣ አሽፋ የመሳሰሉ ስፍራዎች ላይ መሰል ጥቃቶች ነበሩ። በጎንደር ቀጠና ማዕከላዊ ጎንደር ቆላ ድባም፣ በደቡብ ጎንደር እብናት፣ በምዕራ ጎንደር ቋራና ሻውራ በሰሜን ሸዋ ዞን ደብረ ብርሃን ከተማ ቅርብ ርቀት ባሉ እንደ ልች እና ሳሪያ የተሰኙ ስፍራዎችም የተኩስ ልውውጦች ሲደረጉ ውሏል። በሰሜን ወሎ ታሪካዊቷ ላሊበላ ከተማ የፋኖ ኃይሎች ገብተው ጥቃት ሰንዝረው የመንግስት ኃይሎች ለቀው የነበረ ቢሆንም መልሰው ግን ታጣቂዎች መውጣታቸውም ተሰምቷል። የፋኖ ኃይሎች የአንድነት የሚል ዘመቻ መክፈታቸውን ተከትሎ እየተደረጉ ያሉ ውጊያዎች በሁለቱም ተፋላሚ ወገኖች በኩል በመቶዎች የሚቆጠሩ ሰብዓዊ ጉዳቶች የተመዘገቡባቸው እንደሆነም ነው የሚገለጸው። የመከላከያ ሰራዊቱም እየተደረገ ያለውን ውጊያ ክብደት የሚያመላክቱ ተከታታይ መግለጫዎችን ነው እያሰራጭ ያለው። በሰሜን ሸዋ ዞን ኮማንዶን ስምሪት የሰጠበትን ውጊያ ማከናወኑ ገልጾ ደመሰስኩ ይላል። በሌትነንት ጀነራል ሹም አብደታ የሚመራው የኮማንዶና አየር ወለድ እዙ በሰሜን ሸዋ ዞን በኤፍራታና ግድም ወረዳ ዳጉች በሚባል አካባቢም በቅጽል ስሙ ቀጭኔ በመባል የሚታወቅ የቡድን አመራርን ጭምር ገደልኩ ሲልም ያክላል። በተመሳሳይ ለፋኖ ሀይሎች ሊተላለፍ የነበረን ተተኳሽ በቁጥ ቁጥጥር ስር አዋልኩ ሲልም ሌላ መግለጫን አክሏል። ይህ ከፍተኛ ቁጥር ያለው ተተኳሽን ያዝኩ ሲል የገለጸው ደግሞ በቃፍታ ሁመራ እንደሆነ ያብራራል። ጠቅላይ ሚኒስትር አብይ አህመድን በተመለከተ በመንግስት የመገናኛ ብዙኃን የማህበራዊ ሚዲያ ገጾች አስተያየት መስጫ ስር ትችት የሚጽፉ ሰዎች እንዲወገዱ የተሰጠው ትእዛዝ ሲፈጸሙ አለ። የብልጽግናው ፕሬዝደንት በፓርላማ ንግግር ከማድረጋቸው አስቀድሞ ለፕሮፓጋንዳ ሰራተኞቻቸው በጽፈት ቤታቸው በኩል ያከፋፈሉ ትእዛዝ የጠቅላይ ሚኒስትሩ ማብራሪያቸው በቀጥታ በሚሰራጭበት በሚዲያዎች ስር የሚለጠፉና የሚሰረዙ ጽሁፎችን የያዘ ነው። በአዲስ አበባ ብቻ ሀሰተኛ መረጃ የሚፈጥሩና የሚያሰራ ከተደራጩ ከ30 ሺህ በላይ የፌስቡክ ሰራዊት ያለው የብልጽግና አገዛዝ እነዚህን የፕሮፓጋንዳ ሰራተኞቹን በተለይም ጠቅላይ ሚኒስትሩና ከንቲቧ ንግግር በሚያደርጉበት ወቅት እንደሚጠቀምባቸው ሲዘገብ እንደነበር አይዘነግም በዚህም መሰረት ከአንድ ማዕከል የሚወርዱ መወድሶችና አድናቆቶችን የያዙ መልእክቶችን በመለጠፍ የጠቅላይ ሚኒስትሩ ተቺዎችና ተቋሚዎችን በማውገዝና በመዝለፍ ተሳትፎ ያደርጋሉ። የዛሬው የጠቅላይ ሚኒስትሩ የፓርላማ ውሎ ላይ ግን የመንግስትና የጠቅላይ ሚኒስትሩ ተቺዎች መንግስትና ሹማምንቱ የማይፈልጉትን ጽሑፍ እንዲያስወግዱ ወይንም ዲሊት እንዲያደርጉም ጭምር የሚያዝ ነው። ጋዜጠኞች እና ተቾችን አሳዶ አስሩም የራሱን የመገናኛ ብዙኃንን እያስጮኸ የቀጥለው አገዛዙ በራሱ ሚዲያዎች አስተያየት መስጫ ስር ጠቅላይ ሚኒስትሩን በክፉ የሚያነሱና መንግስትን የሚተቹ አስተያየት ሰጪዎች መልእክታቸው እንዲወገድ የሚያዝ መመሪያም አስተላልፏል። ይህ በምስሉ ላይ የሚታየው መልእክትም ለመገናኛ ብዙኃን ባለሙያዎች በዋትሳፕ እና ቴሌግራም የተላለፈ ሲሆን የዛሬው የፓርላማ ውሎ እንደተቋማችሁ የስራ ባህሪ በግላችሁም ይሁን በተቋማችሁ የማህበራዊ ሚዲያ አማራጮች ከዚህ በፊት ስትሰሩ ከነበረው በተሻለ የይዘት አቀራረብ የመረጃ አቅርቦትና ቀለም በማሰራጨትና በማጋራት ትብብር እንድታደርጉ እንጠይቃለን፣ ካለ በኋላም የማህበራዊ ሚዲያ የአስተያየት መስጫዎችን በጥንቃቄ በመከታተል እንዲያጸዱትም ለተቋሙ የኮሚኒኬሽን የስራ ዘርፍ መመሪያ ስጡልን ይላል። የባንዳና የጥላት አስተያየቶች በምንም መልኩ እንዳይስተናገዱ አድርጉ፣ ቁጥሮች ለመረጃ ስትጠቀሙ ጥንቃቄ አድርጉ። የሚለው ይኸው መመሪያም በማህበራዊ ገ ድምጾቻቸው በተለያዩ ቋንቋዎች ጠቅላይ ሚኒስትሩ የሚሰጡትን ምላሽ በየፈርጁ ባጭር ባጭር መልእክቶችና ኢንፎግራፊክስ በማደራጀት አቅርቡ ሲልም ያዛል። አድንቁኝ አታደንቁኝም ወዘተው የሚሉ ምሬቶችን በራሳቸው ሰዎች ላይ ጭምር የሚያሰሙት ጠቅላይ ሚኒስትሩ አሁን ደግሞ ስለ እኔ በመንግስት ሚዲያዎች አስተያየት መስጫ ላይ ትችት እና ነቀፋ ከተጻፈ አስወግዱ የሚል መመሪያን አስተላልፈው ተግባራዊ እንዲሆን አድርጓል። ከዚህ በቀደም በርሳቸው የፌስቡክ ገጽ ስር ትችት ጽፈው የለጠፉ ሰዎችን እንዲታሰሩ አድርገው እንደነበር ያስታወሱ ብዙ ምንጮች በእርሳቸው የፌስቡክ እና የትዊተር እንደዚሁም በጽፈት ቤታቸው ስም በተከፈቱ የማህበራዊ ሚዲያዎች አስተያየት መስጫዎች ላይ እርሳቸውን ተችተው የሚጽፉ ሰዎች ጽሁፎቻቸው ወዲያውኑ እንደሚወገድባቸው፣ አስተያየት ሰጪዎችን በድጋሚ እንዳይመለሱና እንዳይጽፉ ተደርገው እንደሚታገዱ ገልጸውልናል። ጠቅላይ ሚኒስትሩ እኔን መሳደብ አይቻልም፣ እኔን በሚሰድቡት ላይ ክስ መሰርታለሁ በሚል ከዚህ በፊት መናገራቸውም አይዘነጋም። በቀን ሶስት ሰዓት እና አራት ሰዓት እየሰራሁ በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውል አለ። ማንም ሰው እኔን በግል መስደብ አይችልም። ሐሳይ መቃረብ ይችላል። ካሳይ ጋር መታገል ይችላል። በግል ግን እኔን መስደብ አንዳንድ እኮ እናቴ ይሰድባል እንኳን እኔ እዚህ ዝክላል። እሱ እኔን መስደብ መብቱ፣ እኔ ግን መጠየቅ ደግሞ ነውር ተደርጎ መታየት የለበት። ብሰር ብዝም ትላለህ አንተ የትግራይ የፖለቲካ ኃይሎች ፌዴራል መንግስቱ ለትግራይ ህዝብ ችግር መፍትሄ ያመጣል ብለው ማሰብ እንዲያቆመው ፓርቲው ጠየቀም። የብርሃኑ ነጋ ሰዎች ደግሞ በፓርላማ የፌዴራል መንግስት በትግራይ ክልል እርምጃ እንዲወስድ ሲጠይቁ ተሰምተዋል። የትግራይ ህዝብ መከራ እንዲቆም በመጠየቅ መግለጫውን ያወጣው ኢህአፓም የጊዜያዊ አስተዳደሩና በሊቀመንበሩ ደብረጽዮን ገብረ ሚካኤል የሚመራ ወገን እንዲዳኛቸው በተደጋጋሚ የሚማጸኑት አካል ሆነ ብሎ በተጠና ስልታዊ መንገድ የትግራይ ህዝብን ለአመታት በቀጠለ ስቃይና መከራ ውስጥ የከተተውን እነርሱንም እያራኮተ ያለውን ያለ ጦርነት መፍትሄ የማያውቀውን ብልጽግና መራሹን የፌዴራል መንግስት ነው። ችግሩን እያባባሰባቸው ያለው ራሱ መሆኑን እንዴት መገንዘብ ይሳናቸዋል? ሲል ጠይቋል። በብልጽግና ፓርቲ መሪነት ለሰላምና ለእርቅ ምቹ ሁኔታን ከመፍጠር ይልቅ በትግራይ ውስጥ ውጥረቱን የሚያባብሱ ንግግሮችን እያደረገም ከባድ ጉዳት የሚያስከትሉ ወታደራዊ እርምጃዎችና ምርጫዎች መሆናቸውና ከዚህ ቀደም በተካሄደው አውዳሚ ጦርነትም አለመጸጸቱን አሳይቷል ያለው ከስድስት መቶ ሺህ በላይ የሚሆኑ ትግራዊ ዜጎችን ካሳጠን ሊገለጽ የማይችል ከፍተኛ ውድመትም ካደረሰው ጦርነት ማግስት በህዝብ ላይ ሊደረጉ የማይገባቸው ጎጂ ተግባራትን እየፈጸመን አገዛዝ ከፋፍሎ የማጋጨት እቅድ ሰለባ በመሆን እሱን መልሶ ደጅ መጥናት የሚመሩት እና የችግሮች ሁሉ ገፈት ቀማሽ የሆነውን የትግራይ ክልል ህዝብን ብሶት፣ መከራና ችግር መናቅ ወይም ተገቢ ስፍራን አለመስጠት እንደሆነ ሊገነዘቡ ይገባልን ብሏል። ብልጽግና ፓርቲ የትግራይ ተወላጆችን መሰረታዊ ሰብአዊ መብቶችን ያለማቋረጥ ረግጧል። በመንግስት ኃይሎች የተፈጸሙ ያለ ፍርድና የጅምላ ግድያዎች፣ የጅምላ ስርዓቶች፣ ማሸማቀቆች፣ መደፈሮችና መጠነ ሰፊ መፈናቀሎች፣ እንደዚሁም ሌሎች ዘገናዊ ወንጀሎች መፈጸማቸውም በአለም አቀፍ የሰብአዊ መብት ተቋማት ጭምር ተጋልጧል፣ ያለው ፓርቲው ተጠያቂ መሆን ያለበት አካል ራሱ ዛሬ ከሚታዩት ሁኔታዎች አኳያ ደግሞ በምንም አይነት መለኪያ ያንን ሁሉ በደል ያደረሰበት ህዝብ ዛሬ በተቃራኒው ፍትህን ያስገኝለታል ተብሎ አይታሰብም ሲልም ይገልጻል። የፌደራል መንግስቱ በትግራይ ክልል አስቸኳይ እርዳታ ለሚያስፈልጋቸው የሚሰጠው ምላሽ አስከፊና አሳፋሪ ነው ያለ ሲሆን ሆነ ብሎም በጦርነቱ ወቅት እንደዚሁም ከጦርነቱ በኋላ በትግራይ ህዝብ ላይ ስቃይና ረሃብ እንደዚሁም ሞትን አውጇል ሲልም አካቷል። የብልጽግና ፓርቲ የትግራይ ህዝብም ሆነ የሌሎች የክልሎች ህዝቦችን የራስ ገዛ አስተዳደር እና መብትን በመናድ በትግራይ ዛሬ የሚታየውን የፖለቲካ መስቀልቅል ፈጥሯልን ብሏል። በመሆኑም በጌታቸው ረዳ የሚመራው ጊዜያዊ አስተዳድሩም ሆነም በህወሀት ሊቀመንበሩ ደብረጽዮን ገብረ ሚካኤል የሚመራው ህወሀት ከዚህ ቀደም በተደጋጋሚ ሲናገሩ እንደነበረው ተቀዳሚ ትኩረታቸው ህዝብ ከሆነም መፍትሄው ራሳቸው ጋር እንጂ ለህዝብ ከጭካኔ ያለፈ ቀና አይነት እንደሌለው በተደጋጋሚ እያሳየ ከሚገኘው የብልጽግናው መንግስት ባለመጠበቅ በተግባር ማሳየት ይጠበቅባቸዋል ሲልም አክሏል። የብልጽግናው አገዛዝ እህት ድርጅት እንደሆነ የሚነገርለት የብርሃኑ ነጋው ኢዜማ ፓርቲ ደግሞ በትግራይ ክልል ሕወሓት ላይ እርምጃ ይወሰድ ሲል ዛሬ በፓርላማ ሲማጸን ተሰምቷል። በኢትዮጵያ ፖለቲካ ውስጥ የሚታወቁ ሰዎችን ሲያሰባሰብ ቆይተው በመጨረሻ ታዋቂዎቹ ፖለቲከኞች ትተውት ከወጡ በኋላ የብርሃኑ ነጋ የግል ኢንተርፕራይዝ እንደዚሁም የብልጽግና ክንፍ ሆኖ ቀጥሏል የሚባልለት ኢዜማ በትግራይና፣ አማራ እንደዚሁም በኦሮሚያ ክልል ጦርነቶች ከታወጁበት ቀን ጀምሮ አገዛዙን የጦርነ ሰንበት ፕሮጀክቱን በመደገፍ የሚታወቅ ፓርቲ ነው። በኤርትራ ፓስፖርት ሲንቀሳቀሱ በኖሩትና ይህንን የኤርትራ ዜግነትን ስለመመለሳቸው ማስረጃ ሲያቀርቡ የማይታወቁት ብርሃኑ ነጋ የሚመሩት ኢዜማ የኤርትራ ሰራዊት በትግራይ ክልል ገብቶ የፈጸመውን ጭፍጨፋን በማወደስ የሚታወሳሉ። ራሳቸው ብርሃኑ ነጋም ሆኑ ሌሎች አመራሮቻቸው የኤርትራ ሰራዊት ወደ ትግራይ መግባት ለትግራይ ህዝብ መልካም እድል ነው እስከማለት ደርሰውም ነበር። እንዲህ እያሉ ያዋደዱትን ጦርነትን ለማስቀጠል ዛሬ ደግሞ በአንድ አባላቸው በኩል ፓርላማ ላይ ሌላ የጦርነት ጥያቄ ሲያቀርቡ ተሰምቷል። የትግራይ ሁኔታ ማዕከላዊ መንግስት እልባት ለምን አይሰጥም? ህወሓት እስከ መቼ ሰላም እየመሳ ይኖራል? የስልጣን ሱስ የትግራይ ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሱ ይገኛል። አደብ እንዲገዙ መደረግ አለበት ብዬ አምናለሁ። የኦሮሞ ነጻነት ሰራዊት የብልጽግናው አገዛዝ ደመሰስኩ ስላለው ሰሞንኛ መግለጫ ምላሽ ሰጥቷል። መንግስት ነኝ የሚል ኃይል የሀገሩን ወጣት ደመሰስኩ ማረኩ በማለት የሚመጣ መረጋጋትና ሰላም የለም ሲሉ አመራሩ ተናግሯል። ከሰሞኑ በኦሮሚያ ክልል ምዕራብ ሸዋ ዞን ጅባት ወረዳም በርካታ የኦሮሞ ነጻነት ሰራዊት አባላትን ደመሰስኩ፣ እንደዚሁም ማረኩ ሲል መከላከያ መረጃ ማሰራጨቱን መዘገባችን ይታወሳል። አገዛዙ ተወሰደ ባለው ወታደራዊ ኦፕሬሽን በርካታ የቡድንና የነፍስ ወከፍ መሳሪያ ማዳበሪያዎችን እንደዚሁም የተለያዩ አይነት ተተኳሾችን በቁጥጥር ስር አዋልኩ ሲል ምስሎችን ጭምር አያይዞ አጋርቶም ነበር። ማድረኩ ያላቸው የኦሮሞ ነጻነት ሰራዊት አባላት አያዝ ደግሞ ስልሳ እንደሚደርስ መገለጹም የሚታወስ ነው። ተወሰደ ስለተባለው ወታደራዊ እርምጃ በኦሮሞ ነጻነት ሰራዊት በኩል አስተያየታቸውን የሰጡት የቡድኑ አዛዥ አማካሪ ጅሬኛ ጉደታ ግን የነጻነት ጦሩ በአካባቢው መንቀሳቀስ መቀጠሉን አብራርቷል። መፋለም ባለበት ቦታ መስዋዕትነት ይኖራል ያሉት አቶ ጅሬኛ መሰል ወታደራዊ እርምጃዎች ለ ለሀገሪቱ ዘላቂ ሰላምን አያመጡም፣ በማለት አስተያየታቸውን አክሏል። ይሄ ለሀገሪቱ መረጋጋትም ሰላምም የሚያመጣ ጉዳይ አይደለም ሲሉ በአጽንኦት ገልጿል። ጦርነት ሊኖር ይችላል። መዋጋት ሊኖር ይችላል። መስተዋት እና መሰዋት ያለ ነው። ቅነሱም የሚመረቅ ቃል እውነት ለመናገር ይሄን ያክልልህ አልችልም፣ እና ደመሰስን አጠፋን የሚባል ነገር የለም። እንቅስቃሴ ውድ ቀጣይነት ያለው ትናንትም ነበር፣ ዛሬም አለ፣ ለወደፊት ይንቀሳቀሳል። ይሄ ለሀገሪቱ ምንም ሰላምም መረጋጋትም የሚያመጣ ጉዳይ ስላልሆነ ተነቁጭ ብሎ ተነጋግሮ ለፖለቲካው ጥያቄ መፍትሄ መሻት እንዴት ሀገሪቱ ውስጥ ያሉ ህዝቦች የራሳቸውን መሪ መምረት እንደሚችሉ እን ተቋማቸውን ማስተካከል እንደሚገባቸው፣ እንዴት ለህዝቡ መከታ የሚሆን ሰራዊት፣ ለህዝቡ መከታ የሚሆን ፖሊስ፣ ለህዝቡ መከታ የሚሆን ኢንቴሊጀንስ መገንባት አለበት አንድ ፓርቲ መቆጣጠረው የሚለውን ነገር ላይ ፎከስ ማድረግ የነጻነት ሰራዊቱ አዛዥ አማካሪ ከብልጽግናው በኩል ተደጋጋሚ የሰላም ጥሪዎች እየቀረቡ ስለመሆኑ ከዲ ደብሊው ተጠይቀው ቁርጠኝነት የጎደላቸው ጥያቄዎች ብለዋቸዋል። አማካሪው ለሰላም እንቅፋት የሆነው የፖለቲካ ጥያቄ አለም፣ ይህ ደግሞ በኦሮሚያ ክልል ብቻ ሳይሆን በአማራና በትግራይ ክልሎችም በሌሎችም አካባቢዎች ያለ ነው። ለእነዚህ ጥያቄዎች ፖለቲካዊ እልባትን መስጠት ይሻል ሲሉ ሰራዊታቸው በኦሮሚያ ክልል በስፋት በሚንቀሳቀስበት በአሁኑ ወቅት ወታደራዊ እርምጃዎች ግን ዘላቂ መፍትሄን የሚያመጡ እንዳይደሉ አክሏል ተብሏል። ዛሬ በፓርላማ ጠቅላይ ሚኒስትሩ በአማራም በኦሮሚያም በትግራይም ያሉ ጥያቄዎችን ፖለቲካዊ ያልሆኑ እርባና የሌላቸው ስድስት ዓመት ቢዋጉም አራት ኪሎ የማያደርሱ ሲሉ እንዳጣጣሏቸው ግን የሚታወስ ነው። የእስራኤል ጦር በጋዛ የምድር ዘመቻዎችን መቀጠሉ ተነገረም። በቅርቡ በፈጸመችው የአየር ጥቃት ከ430 በላይ ሰዎች እስራኤል መግደሏም የሚታወስ ነው። የእስራኤል መከላከያ ሰራዊት የጋዛ ሰርጥ ሰሜናዊና ደቡባዊ ክፍል በሚያካፍለው የኔት ዛሬም ኮሪደር ወታደሮቹ መሰማራታቸውንም ገልጿል። በጋዛ እንደ አዲስ መፈጸም የጀመረው ጥቃት ከጥር ወር ጀምሮ ሲተገበር የነበረው የተኩስ አቁም ስምምነትንም ያፈረሰ ሆኗል። የእስራኤል መከላከያ ሰራዊት በሰሜናዊና ደቡባዊ ጋዛ መካከል በከፊል የሚለይ ስፍራን ለመፍጠር ሲባል ወታደሮች ኢላማ ተኮር የምድር ላይ እንቅስቃሴዎችን ማከናወን መጀመራቸውን ነው የሚገልጸው። ቢቢሲ በሰሜናዊ ጋዛ የሚገኝ ቤት ሃኑን የተባለ ስፍራን ጨምሮም ሰራዊቱ እየተንቀሳቀሰ ባለባቸው አካባቢዎች ነዋሪዎች አካባቢውን እንዲለቁ ትእዛዝ እየተሰጠ ስለመሆኑ ዘግቧል። ሰራዊቱ የጋዛ ኗሪዎች የምድር ድንበር የሚገኝባቸው ሶስት አቅጣጫዎች የሚገኝ ሰፊ አካባቢ ለቀው እንዲወጡ በርካታ ትእዛዞችንም አስተላልፏል። ይህ እርምጃ በአጭር ጊዜ ውስጥ ግዙፍ የምድር ኃይል ኦፕሬሽን ሊከናወን እንደሚችል አመላካች ተብሏል። ይህ የልቀቁ ትእዛዝ በጦርነቱ ምክንያት በተደጋጋሚ የተፈናቅለው በተኩስ አቁሙ ወቅቱ ወደ መኖሪያቸው በተመለሱ አብዛኞቹ ፍልስጤማውያን ቤተሰቦች ላይም ፍርሃትን ፈጥሯል። አካባቢው በስራ እስራኤል ሰራዊት ምልክት ከተደረገበት በኋላ ቤተሰቦች ደህንነት ፍለጋ መሸከም የቻሉትን እቃ ይዘው በእግር በጋሪ ወይም በተሽከርካሪ ስፍራውን ለቀው ሲሄዱም ተስተውሏል። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ በፍልስጤም ግዛት ተይዘው ያሉ ቀሪዎቹ ታጋቾች እንዲለቀቁ የመጨረሻ ማስጠንቀቂያ ከቀናት በፊት መስጠታቸው ይታወሳል። አሁንም ድረስ በህይወት እንዳሉ የሚታመኑ 24 ሰዎችን ጨምሮ 59 ታጋቾች በሐማስ እንደተያዙ እስራኤል ትገልጻለች። ተወዳጁ የኢትዮ ፎረም ቤተሰቦች፣ ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።